እኔ እንዳታጣለኝ ልደት አይጣላም። ፀባይ አቅም ናና፣ ልደት እሺ። ልደት ታወቀማ። እውነት ልደት አስተምረኛል። አረ ልደት በጣም ጎበዝ ነው፣ ደስ ይላል። እውነት እኔ ግዕዝ በጣም መማርፈል። አዎ ያው ግዕዝ ቋንቋ ነው። አንዳንድ ጊዜ ከቋንቋ ያለፈ ነገር የሚመስላቸው ሰዎች አሉ። ሶፊ አንዳንዴ በጣም አስቸጋሪ ነው። እንደዚህ አይነት ነገር ንብረትነቱ ያው የሁላችንም ኢትዮጵያ ነው። ለምሳሌ ላሊበላ ለእኛ ማስቀደሻችን ነው። ሶፊ፣ ለአንተ ደግሞ ቅርስ ነው አይደለ? አዎ፣ እንደ ላሊበላ ብዙ ቱሪስቶች ሊያዩት ከረጅም አለት በፊት ኢትዮጵያውያን የሰሩት ምንም ባልነበረበት ሁኔታ ከአንድ አለት ተፈልፍሎ የተሰራ አስደናቂ ቅርስ ነው ለኢትዮጵያውያን ምናምን ሲባል የአንድ ሰው የሚመስላቸው ሰዎች አሉ። እና እንደዚህ መማሩ ጥሩ ነው ለማለት ነው። እኔ መማር ምንም እ አልፎ የእውነት እኮ ህንዲኛ አወራለሁ አረብኛም እንደዚያ አወራለሁ። ሁርዱ የተወሰነ እናገራለሁ። ምንም ችግር የለ። ቋንቋ ክፋት የለውም። የትኛውን አሁን እኔ አንዱ ኮሜንት ምን ብሎ ጻፈ መሰለ ምን

እስመለ እቡይ ይደልዎ ድንጋይ ምንድን ነው? ድንጋይ ነው እያለህ ነው። አየኸው በጣም አሁን፣ ይሄ በጣም ብሎክ ልታደርገው ይገባል። መጥፎ ነው የተናገረው። እንዴ ድንጋይ ቀይ ጨርቅ ጥለህበት፣ አሁን ራስ ላይ ታዲያ ፀጉርን እንዴት ይዩትሽ? ስማ ሁለት ቃል ብቻ ላለማምደና ኔ ሉጣ መንገሌ ስለሙ ሶፊ እሺ፣ ሁለት ሁለት ቃል ብቻ ተላለማምደና፣ አንደኛው እንዴት አደራችሁ ወይም ደግሞ እንዴት ዋላችሁ ማለት ስትፈልግ በግዝ ምን ምን ምትል ይመስላል? እንዴት አደረጋችሁ። እንዴ በጊዝ እኮ ነው ያልኩ። በጊዝ እንዴት የሚባለው ላሉ በዚህ ማ እንዴት ታደረጋችሁ ትለኛለ። የመሰለህን እኮ ነው ያልከኝ። ትክክለኛውን ነገር እኮ አይደለም ያልኩ የመሰለህን። እና አሁን እኮ አንተ እኮ ሳውንድህን እኮ ነው ያስተካከልከው። እኮ እንዴት አደረጋችሁ ወይም ማለት ስትፈልግ በግዝ እፎ ሀደርከ ወይም ደግሞ እፎ ዋልከ ትላለህ። እፎ ሀደርከ በቂ ነው። እፎ ተጣ ያለው ግዝ አይ ለዛሬ እቺ ሁለቱ። አሁን ቆይ፣ ምን ችግር ነው ግን? እንዴት ነው መሰለህ፣ ከብለብ መቆየት የለብህም። እፎ አደርከ። እሺ፣ ከዛ በኋላ ልክ ሰው አንተን መቶ እፎ አደርከ ሲል እግዚአብሔር ይሴባህ ትላለህ። ምን ማለት ነው እግዚአብሔር ይሴባህ? ምን ማለት ነው? ያው ታውቀዋለህ እግዚአብሔር ይመስገን። በጣም አሪፍ በጣም አሪፍ ጎበዝ ተማሪ ነው። እሺ፣ ስለዚህ እፎ አደርከ እግዚአብሔር ይሴባል። ከዛ ደግሞ ሰው ማወቅ ስትፈልግ ለምሳሌ እኔን መ በግዕዝ ቋንቋ ስምህ ማን ነው ማለት ስትፈልግ ትንሽ ረዘም ይላል እና የምትለው መኑ ውእቱ ስምከ ወኑ ኧረ፣ ወኑ አይደለም። በእናትህ ምንድን ነው ወኑ? አሁን አንተ እንዴት ነው ታዲያ? ለማስተማር ልቤን ነው የምታደርቀኝ። አንተን ግዕዝ አስተምረኝ ብለህ ታገዛኝ። መጀመሪያ ቀን እየሰማሁ ነው ገና። ጠጣበታ ታዲያ። ልብህ ከደረቀ በትንሹ በቃ አሁን

ማለት የትምህርት ቆይታ ጥሩ ነበር፣ አይደል? ሶፊ እኮ ምን አረከው? ታዲያ ምን ብላልኩ? ምንድነው? ጠጋ በል ወደ እስክሪኑና እም በል፣ ጠጋ በልና ወደ እስክሪኑ እም በል ልክ ስምህ ማን ነው ማለት ስትፈልግ፣ በግዕዝ ቋንቋ መኑ ውእቱ ስምከ። መኑ ውእቱ ስምከ። አዎ፣ ይሄ ስምህ ውእቱ ማን ነው ማለት ቋንቋኑውእቱ ምእ እመነኝ ለንተ ብዬ ለአንተ ብዬ፣ እግዚአብሔር አዲስ አበባ የሚያስተምሩ አረ በደንብ አንተ መማር ከፈለክ፣ ለምን አናስተምርም? ይሄ እኮ ግዴታችን። አንተ ትሁን መኑ ውእቱ ስምከ ሲል ሶፊ፣ እኔ ስሜ ፓስተር ሶፊ ይባላል የምትለው ደግሞ እንዴት ይመስላል? ልክ እኔ እንደምለው ትላለህ። አነ ውእቱ ፓስተር ሶፊ፣ አነ ውእቱ ፓስተር ሶፊ። አንተ ግን ቀላል ነው ማለት ነው። ሲወራ፣ ሲነበብ ነው የሚያስፈራው። አነ ሲነበብ አነ ውእቱ ስምከ ስማ፣ ከእስር ኮሜንት ላይ አንዷ ምን አለች መሰለህ? ይሄማ በቀቀን ነው አላለችም? አሁን እንት እንት እማራለሁ እኔ ሲሪየስሊ። እሺ አሁን ቼክ ትደረጋለህ። ቴስት ታይም ነው። አታናውን ቼክ እናደርግ። እሺ እፎ አደርከ? እግዚአብሔር አደርከ። ኖ ኖ አደርከ፣ እግዚአብሔር ለዓለም፣ እግዚአብሔር ይሴባ

ሶስት ጊዜ ደግመህ በለው እስኪ። አነ ውእቱ ፓስተር ሶፊ፣ አነ ፓስተር ሶፊ እግዚአብሔር። አይ አነ ብቻ አነ ውእቱን ብቻ አነ ፓስተር ሶፊ ዘባል ሰብ። አይ በቃ እሱን ተው። አነ ፓስተር

በአሎቬራ ዘይት እና በኮኮናት ኦይል ያደግኩ ልጅ ነው። ጭንቅላቴ እኮ አይረሳም። ወዲ ምን ያስታውቃል? ያስታውቃል። እሺ፣ የመጨረሻ ምኑ ውእቱ ስምከ? አነ ውእቱ ስምከ ፓስተር ሶፊ። አይደለም፣ አይደለም። አየህ ስምከ

እንደገና አውራ አረ ላንተ ቁመትማ አስቸጋሪ ነው። ግሬሰር እንደ አንተ ጎንበስ ብለህ እኮ አዲስ ደበረ ወዲ አዲስ ክርስቲያን ራሴ እኮ አሁን የተማርኩት። ታዲያ አስተምረኛ፣ የተማርከውን ኦልሞስት ፈለገ ድቁና እንደዚህ በልሽ እኔ አደለ፣ አነ ስሜ አነ ስሜ ዘአየ ዘአየ ተመስገን ይትብሀል ተመስገን ይትብሀል። ምን አይነት ቋንቋ ነው? ሶፊ ግን ይባላል እሷ አይደል? ትግርኛ ነው እያወራ ነው ትግርኛ። አየ። ልፈትናችሁ ነበረ ልፈትናችሁ ነበረ ግን ጎበዘሽዋችሁ ጎበዘች። ግዕዝ እንደሱ አይደለም። አሁን ሁለቱን ብቻ ቀደም ያስባል። በቃ እንደ ቋንቋ እንደ ቋንቋ መልመድ ይኖርብሃል። እንዴት ነው አሁን ግዝ የሚናገሩ ሰዎች ሲኖሩ በግዝ ቋንቋ እነሱን እንዴት አደራችሁ ማለት ስትፈልግ እፎ አህደር ከትላችኋለህ። አንተን ደግሞ እፎ አህደርከ ካሉ እግዚአብሔር ይሴባ ትላለህ። ከዛ ስምህ ማን ነው ማለት ስትፈልግ ደግሞ መኑ ውእቱ ስምህ ከትላለህ። ለሴት ደግሞ መኑ ውእቱ ስምኪ ይሆናል ማለት ነው። ስምኪ ለወን

አይ ያው አላለች አረብኛ ትርጉም አያውቁም። የኔን ትርጉም የኔን ትርጉም በጣም እስከ ጥግ ድረስ ማምናቸው እህቶች አሉኝ። እስከ ጥግ ማምናቸው ወይ በቃ አማርኛ በደንብ አረብኛ አረበናት መኖሪያቸው ራሱ ዘ የሆኑ እስከ ጥግ ድረስ የምወዳቸው ማምናቸው እህቶች አሉኝ። እና አላለችኝ። ዝምታውን ወድጆን ያለችው ነው። እኔ ሰማው። ዝምታውን ወድጆ ብታገባባኝ ያለችእንደጭራሽ እና ደግሞ ጠይምነቱን ወደድኩት አለች። እሱ ሰሚያቡድን ነው። የኔን ጠይምነት ወድዋለሁ ምናምን አለች። እኔ ኮመንት ላይ ሲዘፍ ያው ምርጫዋ ስለሆንኩኝ ነው ትንሽ አቅራራሁት። ነኝ አበሻ አይደል። መስኪን ነው ብላለች። ሌላ ነገር አላለች በኔ ምስኪን ነው ብላ ነገር ምንም እውነት ነው። አንድ መዝሙር ቪዲዮ ሰርቻለሁ ላሰማህ ስለ ኢየሱስ አስራ አምስት ና ተሀያ ሰከንድ እሺ። ደስ ይለኛል፣ ደስ ይለኛል። እንደ አሁን አሁን ፖዚቸር የመጣሁት ጌታ እና በጣም እኔ ኦርቶዶክሳዊነትን ሞር እንደወደሁ ያደረገኝ እሱ መዝሙርማ አብረን እንሰራበታለን፣ ደስ ይለኛል አብረን እንሰራበታለን። ይህ መዝሙር ወርዷል ቪዲዮ እህቶች አለ እናንተ ጋር ደርሷታል ደርሷችኋል መቷል መጥቷል 1000 ምናምን ሳይቶታል። እሺ

አይ ሰራበታለን፣ ደስ ይላል መዳነስ በዚህ ስም ነው ትላለች። አንተ እ ኢየሱስ ማን ነው ሌላ ሌላ እ ህይወት አለማየው ነው የሚለው። ዘማሪት ህይወት አለማየው እቺ። ይሄ ሲስተር ህይወትማ በጣም አገናኘኝ ሁሉ ብላኛለች እኮ አንተን። እኮ ሲስተር ህይወት ናት። አይ እሷ ሲስተር ህይወት ነው የምትባለው። እቺ ደግሞ ዘማሪት ህይወት አለማየው፣ ዩቲዩብ ላይ አለ መዝሙሯ። በጣም ነው የገረመኝ።